ሰላም ሰላም እንዴት ናችሁ? ውድ የሴሞ ሀበሻ ወዳጆችና ቤተሰቦች ዛሬ ደግሞ አስተማሪ፣ ማራኪ፣ ውብ ብዙ ቁም ነገር ሊያስገኙ የሚችሉ ድንቅ ድንቅ እጅግ አስተማሪና ወቅቱን የጠበቁ ኢትዮጵያውያን አባባሎችንና ጽሁፎችን ይዤላችሁ መጥቻለሁ። እስከ ፍጻሜው አብራችሁን እንድትሆኑ በአክብሮት እጠይቃለሁ። ወደ አባባሎቹ ስናገና ይህንን እናገኛለን ብዙዎችን ከመኖሪያ ቀያቸው ስላፈናቀለው፣ ህጻናትን ያለ እናት አባት ስላስቀረው፣ በተለያዩ የኢትዮጵያ ክልሎች ብሔርን መሰረት በማድረግ በማያውቁት ነገር የጅምላ ጭፍጨፋ ስላስደረገው የዘረኝነት አስተሳሰብ ሰዎች በሰላም ወጥተው በሰላም እንዳይገቡ ስላደረገው የብዙዎችን ሀብትና ንብረት ስላስወደመውና ስራ አጥነት እንዲበራከት ስላስደረገው አረጋውያንን ያለ ጧሪና ቀባሪ ስላስቀረው፣ አረ ስንቱ ተወርቶ እያልቃለ። ሆድ ይፍጀው። ስለ ዘረኞችና በዘረኝነት አስተሳሰብና አመለካከት ጭንቅላታቸው እየሰከረው አእምሯቸው ብሔርን፣ ሃይማኖትን፣ ቋንቋንና ጎሰኝነትን በመስበክ ህዝብን ከህዝብ ስለሚያባሉት፣ ስለሚያጋጩት፣ ደም ስለሚያፋስሱት በህዝቦች መካከል ልዩነት እንዲፈጠር መቻቻል መከባበር እና መረዳዳት እንዳይኖር ስለሚያደርጉት ዘረኞች ዘር ቆጣሪዎች የተጻፈ ድንቅና ውብ አስተማሪ የሆነ ጽሁፍ ነው። ጽሁፉ እንዲህ ይላል፣ ዘረኛና ጠርሙስ አንገት እንጂ ጭንቅላት የላቸውም። እንግዲህ ከዚህ ጽሁፍ መገንዘብ እንደሚቻለው ዘረኞች ልክ እንደ ጠርሙስ አንገት እንጂ ጭንቅላታቸው ባዶ እንደሆነ እንረዳለን። ጭንቅላታቸው ቅል ነው ማለት ነው። እናም ዘረኝነትን እንጸየፋለን። ዘረኞችን፣ ዘር እየቆጠሩ ህዝብን ከህዝብ የሚያባሉትን፣ በሰላም ወዳድ ህዝቦች መካከል ጥላቻ የሚዘሩትን እንታገላለን። ዘረኝነት ይውደም፣ ኢትዮጵያዊነት ይለንም፣ ዘረኝነትን ወደ ኋላ፣ ኢትዮጵያዊነትን ወደፊት በማለት እንሰብካለን፣ እናስተምራለን። ከዘረኝነት አስተሳሰብ እና አመለካከት ኪሳራ እንጂ ትርፍ የለውም። እኔ ዘረኛ አይደለውም። ዘረኝነትን እጸየፋለሁ። የኢትዮጵያነት ደግነት፣ ቅንነት፣ መልካምነት የምትሉና አባባሉ ማለትም ዘረኛና ጠርሙስ አንገት እንጂ ጭንቅላት የላቸውም የሚለው አባባል የተመቻችሁና የወደዳችሁት ላይክና ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። ወደ ሌላኛው ከዚሁ ከዘረኝነት አስተሳሰብና አመለካከት ጋር የተያዝና ብዙ ቁም ነገሮችን የሚያስተምር አባባል እንዲህ ይላል። ጭንቅላትህን ጥሩ ጥሩ ነገር የማታስብበት ከሆነ ላንገትህ ሸክም ነው። እንግዲህ ጭንቅላታችን ላንገታችን ሸክም እንዳይሆን ከፈለግን ጥሩ ጥሩ ነገር ልናስብበት፣ ቅን፣ ትሑት፣ ለሰዎች የምንራራ፣ የምንረዳዳ፣ የምንከባበር፣ ዘረኝነትን የምንጸየፍ፣ ኢትዮጵያዊነትን አርዝተን የምንሰብክ በዘር፣ በሃይማኖት፣ በብሔርና በቋንቋ ሳንለያይ አንድ በመሆን የበኩላችንን አስተዋጽኦ ማድረግ ከቻልን ጭንቅላታችን ላንገታችን ሸክም ሳይሆን ከፈጣሪ የተሰጠን ድንቅ ችሮታችን ለመልካም ዓላማ ተጠቅመንበታል ማለት ነው። በእርግጥ ጽሁፉ ከዚህ በተቃራኒ ለሆኑት የተጻፈ ነው። ከዚህ አባባል ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ሌላውና ዋነኛው ለብዙ ሰዎች ተደራሽ የሆነው ማህበራዊ ሚዲያ ነው። ማህበራዊ ሚዲያን የምንጠቀመው ለምንድን ነው? ምን ተምረንበታል? ምንስ ቁም ነገር አግኝተንበታል? የሚለውን በጥልቀት መመርመር ያስፈልጋል። ማህበራዊ ሚዲያዎችን ለመልካምነት፣ ለእውቀት የተለያዩ ስራዎችን ለመስራት እና ጠቃሚ ለሆኑ ነገሮች የምንጠቀም ከሆነ ይህ የድንቅ ኢትዮጵያውያን አስተሳሰብና አመለካከት ውጤት ነው። ከዚህ በተቃራኒ መልካም ላልሆነ ነገር የምንጠቀምበት ከሆነ ግን የአእምሮ ጠባብነት የድኩማን አይነት አስተሳሰብ ነው። ስለዚህ ማህበራዊ ሚዲያን ጥሩ ላልሆነ ጠቀሜታ ለሌለው በሰዎች መካከል ጣቻ እንዲፈጠር ለማድረግ የምንጠቀም ከሆነ ይህ ከፍተኛው ነ ውድቀት ነው። የጠቀስኳቸውን ድንቅ ድንቅ አባባሎች ማሳያ ነው። ከዚሁ ከማህበራዊ ሚዲያ ጋር በተያያዘ ብሶቻችን የምንጠቀሙና ሰላም ሳንለው ከዋልን የሚያመን ፌስቡክ ነው። በፌስቡክ ብዙ ነገሮችን መማርና ማወቅ እንደሚቻለ ሁሉ መጥፎና አላስፈላጊ ነገሮችንም ማስተማር ይቻላል። ፌስቡክ ለምትጠቀሙ ሁሉ አስተማሪ፣ አዝናኝና ቁም ነገር ሊያስገኙ የሚችሉ ነገሮችን ላይክ እና ሸር በማድረግ ጥላቻን የሚያስተምሩትን ዲስላይክ በማድረግ የፌስቡክ አርበኛ መሆን ይቻላል። ማህበራዊ ሚዲያን ለክፋት፣ ለተንኮል፣ ዘረኝነትን ለማስተማር ለሚጠቀሙት ሰዎች አንዳንድ አባባሎች የሰው ወሬ የሚሰማ ሰውና የመስኖ ውሃ አንድ ናቸው፣ ሄዱ በተባሉበት ቦታ ነው የሚሄዱት። እንግዲህ ከዚህ አባባል ብዙዎቻችን መረዳት እንደምንችለው በተጻፈልን በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሀሰት ትርክቶች፣ ፕሮፓጋንዳዎች በህዝቦች መካከል በዘር በብሔር በሃይማኖት በቋንቋ በጎሳ ለመከፋፈል በሚፖሰቱ የሚወሩ ወሬዎችን በመስማት ለሌሎችም እንዲደርስ በማድረግ ነገሩ ይበልጥ እንዲፋፋምና እንዲጋጋ ለሚያደርጉ ሰዎች የተጻፈ ጽሁፍ ነው። የሰው ወሬ የሚሰማ ሰውና የመስኖ ውሃ አንድ ናቸው፣ ሂዱ በተባሉበት ነው የሚሄዱት የሚለው መልካም እና ቁም ነገር የያዘ ጽሑፍ የሚያስረዳው። ስለዚህ እኛ ሰዎች ደግሞ የመስኖ ውሃን ለልማት እንጠቀምበታለን እንጂ ልክ እንደሱ ሂዱ በተባልበት መሄድ የለብንም። ከመስኖ ውሃው መለየት መቻል አለብን። ከዚሁ ከማህበራዊ ሚዲያ አጠቃቀም ሳንወጣ መጥፎ ዘር ለመዝራት፣ ጥላቻን ለመፍጠር፣ ድንቅ የኢትዮጵያነትን ለማጥፋት፣ ዘረኝነትን፣ ጎሰኝነትን ለማስፋት ለሚታትሩ፣ ለሚቋምጡ ጠባብ አስተሳሰብና አመለካከት ላላቸው ሰዎች፣ ማህበራዊ ሚዲያ ለጥላቻ ለሚጠቀሙ ድኩማኖች አንድ አባባል በደንባራ በቅሎ ቃጭል ተጨምሮ። ለእነዚሁ አእምሮ ድህነት ለተጠናወታቸው እንኳን ዘንቦብሽ እንዲያውም ጤዛ ነሽ። የእውነት የእውነት ለብዙዎች ውድቀት ወድቆም ላለመነሳት ለለውጥ ይኳተኑ የማይለወጡ ሩቅ እያሰቡ በቅርብ ለሚያስቀሩ፣ ደግነትና ቅንነት ለጎደላቸው፣ እንደ ሰማይ ለራቃቸው፣ በክፋት በትንኮል በዝረኝነት በብሔር ከፋፋይነት ለተጠመዱ ሰዎች ከእናንተ በብዙ ሚሊየን ርቀት መራቅ ስላለባቸው የተጻፈ ድንቅ አባባል ድሊት ነየቲ ፒፕል ፍሮም ላይፍ። አዎ መልካም ዘር በመዝራት ፈንታ ጥላቻ፣ አንድ በመሆን ረገድ በመለያየት፣ ጭንቅላታቸው ጥሩጥሩ በማሰብ ፈንታ ክፋት፣ ተንኮል፣ ምቀኝነት፣ ዓላማዊ ቅናር ከሚቀኑ ሰዎች እራሳችንን ልናርቅ ይገባል። ከሕይወታችን በፍጥነት ልናስወጣቸውና ልንፍቃቸው ያስፈልጋል። ለዚህም ነው ይህ ብዙ ቁም ነገሮችን በውስጡ ያዘ ማራኪ አነጋገር ድሊት ኔጌቲቭ ፒፕል ፍሮም ላይፍ የተባለው። ከምን እየዋለች ምን ተምራ መጣች? ከዘረኞች ጋር የዋለ ዘረኝነትን፣ ክፋትን፣ ጥላቻን፣ መለያትን ይማራል። ከመልካሞች ጋር የዋለ መልካምነትን፣ መረዳዳትን፣ አንድነትን፣ ኢትዮጵያነትን ይማራል። ውድ የሲሙ ሀበሻ አድማጮቻችንና ተመልካቾችን ከድንቃድንቅና አስተማሪ አባባሎችና ጽሑፎች ብዙ ነገር እንዳገኛችሁ ተስፋ እያደረጉ ወሳኝና ለብዙዎቻችን አስተማሪ ወደሆነ አባባል አለፉ። ደካማ ይቅርታ አያደርግም። ይቅርታ የጠንካሮች መለያ ነው። ታዲያ ታዲያ ይህ ከሆነ ለምን ይሆን የበደሉንን ይቅርታ የማናደርግላቸው? ለምን ሲሆን ደካማ ይሆን ነው? ከዚህ ሰዓት ጀምሮ ይቅርታ በማድረግ ጠንካራነታችንን ልናሳይ ያስፈልጋል። በይቅርታ ያተረፈ እንጂ የከሰረ የለም። ክሳራ ለደካሞች ነው፣ ይቅርታ ለማያደርጉት በተለይ በሀገራችን ነባራዊ ሁኔታ አንድ ሆነው ለብዙ ዓመታት እና ዘመናት ተቻችሎ ተዋዶ ተጋብቶ ተዋልዶ እና ተከባብሮ እየኖረነ ህዝብ በብሔር፣ በጎሳ፣ በቋንቋ፣ በሃይማኖት ውሃ የማያነሳ ወሬዎችን እየነዙ አንዳንድ ተማርን፣ አወቅም፣ ሊቃነን እያሉ በተለያየ መንገድ በህዝቦች መካከል የቆየው አንድነት እንዳይኖር የሚያደርጉ ጥላቻን የሚዘሩ ማንነትን መሰረት አድርገው በጅም ላይ የሚያስጨፈጭፉ የሚያፈናቅሉ ሰዎችን ምን ትሏቸዋላችሁ? እስኪ እነዚህን ድኩማኖች አእምሮ ጠባቦች በየትኛ ወድከን የሚመደቡ ከአእምሮ ብስለት አንጻር እስኪ ስለ አእምሮ እና የእድሜ ብስለት ብስለት በአራት ደረጃዎች ከፍለን እን የመጀመሪያው በእድሜያቸው እያልበሰሉ በጭንቅላታቸው ወይም አእምሯቸው የበሰሉ ሁለተኛው በእድሜያቸው እየበሰሉ አእምሯቸው ግን ለጋ ወይም እምቡጥ እያልበሰለ፣ በሶስተኛነት በእድሜያቸውም ሆነ በአእምሯቸው እየበሰሉ፣ አራተኛና የመጨረሻው የብስለት እርከን በእድሜያቸውም በጭንቅላታቸውም ወይም አእምሯቸው ያልበሰሉ። ውድ የሴሞ ሀበሻ አድማጮቻችንና ተመልካቾቻችን እስኪ ከአራቱ የእድሜና የአእምሮ ብስለት ደረጃዎች ለሀገር ሰላምና አንድነት እድገት ከፍተኛና ጉልህ ሚና የሚኖረው የትኛው የአእምሮ ወይም ጭንቅላት ብስለት ደረጃ ነው? መልሱን ለእናንተ እተዋለሁ። ለእኔ አንድ ሰው አእምሮ የበሰለ ነው የምለው ብዙ ስለተማረ ብዙ ዲግሪ ስለጫነ ሳይሆን መልካም፣ ቅን የኢትዮጵያነትን ጠንቅቆ የተረዳ በሰዎች መካከል ሰላምና ደህንነት እንዲኖር ጥሩ የሆነ አመለካከትና አስተሳሰብ ያለው ነው። ብዙዎቻችን እንደምንረዳው የቀድሞ እናቶቻችን እና አባቶቻችን አያቶቻችን አያነቡም አይሰፉም ብዙም አልተማሩም ነገር ግን ስለ ሰላም ተምረናል አውቀናል እረቀናል ተፈላስፈናል ከሚሉ አንዳንድ ጠባቦች የበለጠ ስለ ሰላም ያወራሉ እያስተምራሉ በተግባርም ያሳያሉ ይህ ከሆነ እንግዲህ አእምሮ ብስለት የሚባለው የመልካም አስተሳሰብና አመለካከት ውጤት መሆኑ እንጂ ብዙ መማር ብቻ በቂ እንዳልሆነ እንረዳለን። ተምረናል፣ አውቀናል፣ ረቀናል፣ ተመራምረናል፣ ተፈላስፈናል እያል ሕዝብን ከሕዝብ የምናጠላ ደም የምናፋስስ የምናፈናቅል ብሔር የምንቆጥር ከሆነና ሕዝቦች በሰላም ወጥተው በሰላም ለገቡ የምናደርግ ከሆነ አውቀናል፣ ተምረናል እያል ነው። ጥንቅሬ በል የተሰጠንን ብናውቅ የጎደለን የለም። አዎ እውነት ነው፣ ብዙ ስጦቶች አሉት። ነገር ግን የተሰጠንን ድንቅ የሆነ አቅም፣ ችሎታ፣ እውቀት፣ ጥበብ በአግባብ አውጥተን ስለማንጠቀምበት ይሆናል እንጂ የእውነት የጎደለን የለም። ብዙዎች እንደሚሉት ዋናው ጤና ነው። ምክንያቱም የተሰጠንን ጸጋና በረከት ለመጠቀም ራሳችንን ለመለወጥ ታዋቂ ዝነኛ ለመሆን ብዙ ድንቅ ድንቅ ታሪክ የማይረሳቸው ስራችን ለመስራት ቅድሚያ የሚሰጠው ጤና ስለሆነ ነው። ስለዚህ ጤናም አንዱ ስጦታ ይሆናል ማለት ነው። ሁላችንም እንደ የችሎታችን እውቀታችን፣ ጥበባችን ብቻ ምን አለፋችሁ በአጠቃላይ የተሰጡትን ስጦታችን ያለምንም ፍርሃት፣ ድካም በጥረት በትጋትና በንቃት ካከናወን ነው፣ ካደረግ ነው፣ ከተገበር ነው። ያኔ የተሰጠንን ብናውቅ የጎደለ እንደሌለ እንገነዘባለን። ውድ የሲሞ ሀበሻ ወላጆች እና ቤተሰቦች ይህንን አባባል ማለትም የተሰጠንን ብናወቅ የጎደለን የለም የሚለውን ብዙ ትንታኔ ትንታኔና ትርጓሚ ያለው ስለሆነ እናንተ መትረዳችሁት መንገድ መትርጉም እና መረዳት ትችላላችሁ። ምናልባት ከዚህ አባባል ጋር ላይሄድ ይችል ይሆናል፣ እንጂ ታላቁ ስጦታ ነጻነት ነው። ሁሉንም ነገር ማድረግም ሆነ መከወን የሚቻለው ነጻነት ሲኖር ነው። ነፃነት ደግሞ ከጤና ጋርም ሊያያዝ ይችላል። ምክንያቱም የሰዎችን ነፃነት የምንጋፋ ከሆነ ለጤና እክል ሊሆን ስለሚችል በዚህ አጋጣሚ ሁላችንም ይህንን ቪዲዮ የምናይና የምንሰማ የሰዎችን ነፃነት እንዳንገፋ ጥንቃቄ ልናደርግ ይገባል ለማለት እወዳለሁ። ለዘረኞችና በዘረኝነት አስተሳሰብ ለተጠመዱ ሰዎች ዘር ለእጽዋት፣ ለአትክልት ለአስርትና ለእንስሳት እየተመረጠ እየተቆጠረ ጥሩ የሆነ ምርት ይገኝበታል። ዝርያው የተሻለ ከሆነ ምርታማነትን ያሳድጋል እንጂ ክቡር የሆነውን የሰው ሕይወት ዘር እየቆጠሩ በጅምላ መጨፍጨፍ፣ ማፈናቀል፣ ደም ማፋሰስ፣ የዘረኝነት አስተሳሰብን አመለካከት ከዚህ በኋላ ይብቃ። ዳግም ላይመለስ እስከ ወዲያኛው እያሸለም ጭካኔ በተሞላበት ሁኔታ ንጹሐን ዜጎች ላይ ጥቃት ማድረስ አረመናዊነት፣ አስተሳሰብና ተግባር ውንብድና ከዚህ በኋላ ያክትም። ጽሑፎች፣ አባባሎች ባጭርና ማራኪ በሆነ አገላለጽ ሲጠቃለሉ መልካም ዘር መልካም ፍሬ ታፈራለች፣ በሰፈሩት ቁና መሰፈር አይቀርም፣ የዘራነውን እናጭዳለን፣ መልካምነት ለራስ ነው መልሶ ይከፍለናል። ከጋም የተጠጋ ቁርቋጽ ሲያለቅስ ይኖራል። ድሌት ኔጌቲቭ ፒፕል ፍሮም ላይፍ እየተባለውም ለዚህ ነው። የተከበራቸው አድማጮቻችንና ተመልካቾቻችን እስከ ፍጻሜ ድረስ ስለተከታተላችሁን ከልብ እያመሰግን በቀጣይ ለምንለቃቸው ቪዲዮዎች ላይክ፣ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን አፍላና ወቅታዊ አስተማሪ፣ አዝናኝና ማራኪ መረጃዎች በፍጥነት እያደርሳችኋል። እናመሰግናለን።